አርብቷ አደሩ መቼ ነው እንደዚህ ከመዘዋወርና ከመንከራተት ተገትቶ በተደራጀ ሁኔታ መኖር የሚችለው? ማደጉስ? በአውሮፓ አርብቷ አደሮች አሉ። ስፔን ብትሄድ አርብቷ አደር አለ፣ ሞንጎሊያ አርብቷ አደር አለ፣ ኖርዌይ አርብቷ አደር አለ። ምን ያህል ትኩረት ተሰጥቶታል? በአግባቡ ተጠቅመንበትማ ቢሆን ኖሮ ከዚህ የምናገኘው የውጭ ምንዛሬ እጅግ ከፍተኛ የሆነ ከፖሊሲ አንጻር እየሰራችሁ ያላችሁት ነገር አለ እኛ የፖለቲካል ባውንደሪ ብናበጅለትም እነሱ ፖለቲካል ባውንደሪ የኢኮኖሚ አስተዋጽኦ ተስፋ አለው፣ ምንም ጥያቄ የለው። ግን በዚሁ መቀጠል አለበት ወይስ ማዘመን መቻላል? ተደጋጋሚ ድርቅ የሚያጠቃው በዝርፊያ የሚቸገር እንደዚህ አይነት አካባቢ ነው። በ2021 22 ኢትዮጵያ ቢያንስ ቢያንስ 6 ሚሊዮን እንስሳት የእንስሳት ኢንሹራንስ ስንል አሁን ከ50 በታች የምርት መጠን ያላቸውንም ጨምሮ ነው የኛ ኢንሹረንስ ካምፓኒዎች ሊሸከሙት ናቸው።